በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግንቦት 27 እንኳን ለዓለም ቤዛ ቸሩ መድኃኔ ዓለምና በዚች ቀን ታስበው ለሚውሉ ቅዱሳን ቀን በሰላም አደረሳችሁ፣ አደረሰን። መድኃኔ ዓለም ክርስቶስ ለመብአ ጽዮን ያደረገለት ተአምር ይህ ነው። ተክለ ማርያም የተባለ መብአ ጽዮን የመድኃኔ ዓለምን በዓል ከሌላ ጋር አይጨምርም ነበር። ለመድኃኔ ዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስኪሞት ድረስ ከመድኃኔ ዓለም መታሰቢያ እህል ምንም አይቀምስም። ያዘጋጀውንም ኅብስትና ጽዋ ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀው በበሉ ጊዜ ሕመማቸው ሁሉ ይድናሉ። አባታችን የሚዘጋጀውን የመድኃኔዓለምን መታሰቢያ ይበሉ ዘንድ እየተጨናነቁ ከቅርብም ከሩቅም ሰዎች በእምነት ይመጡ ነበር። በየወሩ በዓሉም በቀረበ ጊዜ በጾምና በጸሎት ሰባት ቀን ይማለላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ልቅሶ መከራውን ያስባል። ምድርን እስኪያረስ ድረስ ከዓይኖቹ እምባውን ያፈሳል። ከልቅሶውም ብዛት የተነሳ እስኪጠፋ ድረስ ዓይኖቹ ይታመሙ እመቤታችን ማርያምም ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ አይኖችህ መድኃኒትን እሰጥ ዘንድ እነሆ መጣሁ አለችውና ጣቶቿን ከዚያ ጽዋን ነክራ አይኖቹን ቀባችው ከሕመሙም ዳነ። ከዚያን ጊዜ ጀምሮ ሕመም አላገኘውም። በተቀደሰች በአርባ ጾምም የመድኃኒ ዓለምን ግርፋት እያሰበ ሰውነቱን በእጅጉ ገረፈ፣ ደሙ ከመሬት እስኪወርድ ድረስ። ልቡንም አጥቶ ከምድር ላይ ወደቀ፣ የመድኃኔዓለምን መከራውን አስቦ እንደ ሞተም ሆነ። መድኃኔዓለምም ወደ እርሱ መጣና ተነስ፣ እኔ ቁስልህን እፈውስሃለሁ ብሎ የጀርባውን ቁስል ዳሰሰው። ምንም ህማም እንዳላገኘውም ሆነ። መድኃኔዓለምም አባታችንን በአንተው እጅ ትገደልን እኔ እንኳ የተገደልኩ በአመፀኞች በአይሁድ እጅ ነው አለው። በዚያም ሰዓት ጌታዬም አባ ጽዮንን ከንፈሮቹን ይዞ አፉን ከፍቶ ሶስት ጊዜ እፍ አለበት። የከበረ ትንፋሼም ከትንፋሽ ጋር ይጨመር፣ ስጋህም ከነፍስ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልክበትም የተቀደስና የከበረ ይሁን አለው። ብፁ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገር ነገረው። ቅድስት ድንግል ማርያም ስለ ልጇ ስለ ፍቅሩ ገናንነትም ተደሰተች። መድኃኔ ዓለምም አባታችንን ስለ ሕማሜ ታመሃልና፣ ስለ ክቡር ደሜም ደምህና ፍስሃልና፣ ስለ ሞቴም ሞትሃልና፣ እንደ ወደድከኝ እኔም ወድሃለሁ። ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደጠሉኝ እንዳይሁድ ይሁን ነፍስህ ከሥጋህ ተለይታ በምትመጣበት ቀንም ለሌላ አልሰጣትም እኔ እቀበላታለሁ እንጂ አለው ወደ አንተ የደረሰ ሁሉ፣ ወደ ቤተ ክርስቲያንህም የመጣ በአንተም የተማጸነ በእጅህም የተባረከውን ሁሉ እምርልሃለሁ በእኔና በእናቴ ማርያም ስም በማይታበል ቃሌ ቃል ኪዳን ሰጠሁህ፣ መሐላዬንም አላጎደልክም አለው። አባታችንም ይህን ሰምቶ ፈጽሞ ተደሰተ። በሌላም ጊዜ ደገኛ ጌታችን ደም ግባቱ ያማረ ልብሱም የመስቀል ምልክት የሆነ ንጹሕ አክሊል በራሱ የተቀዳጀ ጎልማሳ ሆኖ በፊቱ ቆመ። ልመናህን ፈጽምልህ ዘንድ እነሆ ወደ አንተ መጣሁ አለው። እንደ አንተ በአሌን ያደረገውን እምረዋለሁ፣ የብርሃን ልብስንም አለብሰዋለሁ ብሎ ቃል ኪዳን ከሰጠው በኋላ ሁለመናው በመለኮት ጨውነት ይጣፍጥ ዘንድ አውራጣቱን አጠባው። ከዚህም በኋላ ከእርሱ ተሰወረ። እንዲሁም በሌላ ጊዜ እንዲህ እያለ ለመነ። ጌታዬ ፈጣሪዬ ሆይ ባልህን አድርግ፣ አንድ አንተ የምትወደውን ግለጥልኝ አለ። ጌታም የሞቴን መታሰቢያ ያደረገ እንደ እኔ ነፍሳትን ከደይን ያወጣል። በእኔ የሚያምን እኔ የምሰራውን ይሰራል። ክርስቲያኖች ሁሉ የፈጣሪያችንን የመድኃኒዓለምን ክርስቶስን መታሰቢያ ባሉን እናድርግ። መታሰቢያው ባረፈበት በተሾመበት ቀን ይከበራል። እነርሱን የፈጠራቸው እርሱ መድኃኒዓለም ነው። ያከበራቸው ከፍ ከፍ ያደረጋቸው ስማቸውን ለጠራ መታሰቢያቸውን ያደረገ እንደሚድን ቃልን የሰጣቸው እርሱ ነው። የመድኃኔዓለምን የሞቱን መታሰቢያ ያደረገ ግን የተኮነኑ ነፍሳትን ከደይን ያወጣል። በሞቱም ጊዜ ስቃይን አያያትም። ጌታችንም ለመባ ጽዮን እንዲህ አለው፣ መታሰቢያዬንም እንደ አንተ በየወሩ የሚያደርግ ሁሉ በዓርብ ቀን ብዙ ነፍሳትን ከሲኦል አወጣታለሁ አንተ ከምታደርገው ከሞት የመታሰቢያም ቁራሽ የበላውን ከሩቅም ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ የመታሰቢያ መድረስ ባይችለውም እንኳ እምረዋለሁ። መባ ጽዮንም ስለተሰጠው የምረት ቃል ኪዳን እጅግ ደስ ብሎት እንዲህ አለ። ያለ ቸርነቱ በቀር በጎ ሥራ ለሌለኝ ለእኔ ለኃጢአተኛው ይህን ሁሉ ስላደረክልኝ ለእግዚአብሔርም ምን ከፍለዋለሁ አለ። ነገር ግን ስሙ ለዘላለም የተከበረ ይሁን አሜን። ዳግመኛም በዚች ዕለት ከሞተ ከአራት ቀን በኋላ ጌታችን ያስነሳው ቅዱስ አላዛር ዓመታዊ መታሰቢያ ባሉ ነው። ይኸውም ቅዱስ አላዛር የባለ ሽትዋ የማርያም እንተፍረትና የማርታ ወንድም ሲሆን ጌታችን በጣም ይወደው ስለነበር አላዛር መሞቱን ሲሰማ ከእህቶቹ ጋር አልቅሶለታል። ከሞተም ከአራት ቀን በኋላ ከመቃብር አስነስቶታል። ከጌታችን እርገት በኋላም አላዛር እህቶቹ ቤታቸውን የወንጌል መማሪያና የእንግዶች መቀበያ አድርገውታል። እሱ ከሞት በተነሳ በሳምንቱ ጌታችን ተሰቅሎ በሥጋ ሞተ። ከትንሣኤውም በኋላ አላዛር ከሐዋርያት ጋር ሆነ። በአምሳኛውም ቀን ከሐዋርያት ጋር መንፈስ ቅዱስን ተቀብሏል። እንዲሁም ክርስቶስን ያመኑ ክርስቲያኖች ሲያሳድዱ አላዛርንና እህቶቹን በቀዳዳ መርከብ ጭነው ወደ ባህር ጥለዋቸዋል። በታምራት ከሞት ድነው የፈረንሳይ ግዛት ወደ ሆነች አንዲት ከተማ ተሰደው በዚያ እየኖሩ የክርስቶስ ምስክር ሆነዋል። ሐዋርያት በቆጵሮስ አገር ላይ በአምብሮተ እጅ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ እየጠበቀ በሹመቱ አርባ ዓመት አገልግሏል። በከተማውም የመጀመሪያው ጳጳስ በመሆን ወንጌልን እየሰበከ ሲያገለግል ኖሮ መጋቢት 17 ቀን በሰማትነት አርፏል ቅዱስ አላዛር በሰማትነት ካረፈ ከብዙ ዘመን በኋላ ከክርስቲያን ነገሥታት መካከል አንዱ የቅዱስ አላዛር ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው ያፈልሱትም በወደዱ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት በላዩም እንዲህ የሚል ጽሑፍ ነበረ። ይህ በመቃብር ውስጥ አራት ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አላዛር ሥጋ ነው። ይህንም ጽሑፍ ባነበቡ ጊዜ ደስ ተሰኝተው ተሸክመው ወደ ቁስጥንጥኔ አገር ወሰዱት። ካህናቱም ሁሉ በዝማሬ በክብር ተቀበሉት፣ በአማረ ቦታ አስቀመጡት። ጥቅምት 21 ቀን የፍልሰቱን በዓል አደረጉለት። ረድኤተ በረከቱ ይደርብን፣ በጸሎቱ ይማረን። የመድኃኔ ዓለም ቸርነቱ የመባጺዮን አማላጅነቱ አይለየን። ከዚህ በመቀጠል የእለቱን ስንክሳር እናነባለን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወሰብዑ ለግንቦት በዛቲ ዕለት አረፈ አባ ዮሐንስ ሊቀ ጳጳሳት ዘሃገረ እስክንድሪያ ሙልቆሙ ለአበው ሊቀነጳጳሳት ሰላሳ አንድ። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሀያ ሰባት በዚች ቀን ለአባቶች ሊቀነጳጳሳት ሰላሳኛ የሆነ የእስክንድርያ አገር ሊቀጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱ ጀምሮ በገር ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱንና የእውቀቱንም ዜና በተሰማ ጊዜ በእስክንድሬ ሀገር ላይ ይዘው ሊቀጳጳስና ሾሙት። ብዙ ድርሳናትንም ደረሰ፣ እግዚአብሔርንም በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህ አባት በተሾመበትም ወራት ደግ ምእመን አንስጣሴዎስ የሚባል ንጉሥ ነበር። በአንጾኪያም የከበረ አባት አባሳዊሮስ ነበረ ነበር። እርሱም ወደ አባ ዮሐንስ ስለቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዶው በኋላ እንደ አባቶቻችን እንደ አባ ዲሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየትና ያለ መጨመር አንዲት ባህሪ አለችው። አባ ዮሐንስም መልእክቱን ተቀበለው። ኤጲስቆጶሳቱም ሁሉ ተለያይተው የነበሩ ሐዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህ በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳይሮስ እንዲህ ብሎ ጻፈለት። ይህችውም ስለ መለኮትና ትስቤት የአንድ ባህሪ ሕልውና ስለ ወልደ እግዚአብሔር ያለመለያየት ያለመቀላቀልና ያለመለወጥ ሁለት ያይደለ የሰውን ባህሪ ከመለኮቱ ባህሪ ጋራ አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንንም የሚከፍሉትን ወይም ተጨመረበት የሚሉትን ወይም ስለኛ መከራ ተቀበለ ተብሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባህሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከኛ በነሳው ስጋ ስለኛ መከራ እንደተቀበለ እናውቃለን። ኮን ይህችውም የሚጓዙባት የማይሳሳትና የማይደናቀፉባት የህይወት መንገድ ናት አለ። በሳይሮስም ይችን የአባ ዮሐንስን መልእክት በአነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪያ አገርም ሰበካት። ስለቀናች ሃይማኖትም በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህም አባት ህዝቡን እያስተማረ 11 ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዘሞቀ አረሶ እስከ ታሃር ለተበጵሶ ለዋህድ አምላክ እንዘይ ሲየልሶ ቃለ መዒዳን ነቢቦ ወመጽሐፈ ሕግ ደሪሶ ለፈጣሪው ውሃበ ወመጠው ነፍሶ። በዚህች ዕለት የማርያና የማረታ ወንድም ጻድቅ አላዛር አረፈ። ይህንንም ጻድቅ ሰው በአራተኛ ቀን ከመቃብር ከአስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎም ሞተ። ከትንሳኤው በኋላ አላዛር ከሐዋርያት ጋር አንድ ጋራ አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ አገር ላይ በአንብሮ ተዕድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም አርባ ዓመት ኑሮ በሰላም በፍቅር አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን። በረከቱ ከኛ ከህዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። ሰላም ለአላዛር